ሰላም ጤና ይስጥልን ውድ የስለ ጤናው ዩቲዩብ ገጽ ተከታታዮች እንደምን አላችሁ? ይህ ስለ ጤናው የተሰኘው ዩቲዩብ ገጻችን ስለ ጤናው አመጋገብና ንጽህና አጠባበቅ እንዲሁም ሌሎች ጉዳዮችን በተለያዩ ታማኝ መረጃ ምንጮችና ባለሙያዎች በመጠቀስ ወደ እናንተ የምናቀርብላችሁ ገጽ ነው። ስለሆነም በየእለቱ አዳዲስና ጠቃሚ የሆኑ መረጃዎች እንዲደርሷችሁ በቅንነት ሰብስክራይብ፣ ሼር፣ ላይክ እንዲሁም ኮሜንት በማድረግ ከኛ ጋር እንድትቆዩ ስንል በአክብሮት እንጠይቃለን። እናመሰግናለን። እንደተለመደው እናንተን ይጠቅማሉ ያልናቸው መረጃዎች ከተለያዩ የጥናትና የምርምር ገጾች እያጣቀስን እናቀርብላችኋለን። ቪዲዮውን እስከ መጨረሻው በማየትና ሸር በማድረግ አግዙን። እናመሰግናለን በድጋሚ። የሰሞኑ ጉንፋን መሰል በሽታ ከተለመደው የተለየ እንዳልሆነና እስከ ታህሳስ ወር አጋማሽ ሊቆይ እንደሚችል ተገለጸ። ከሰሞኑ ብዙ ሰዎችን እያገጠመ ያለው ጠንካራ ያለ ጉንፋን ከተለመደው በተለየ ቫይረስ እንዳልተከሰተ እና እስከ ታሳሱር አጋማሽ ድረስ ሊቀጥል እንደሚችል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ሕጻናትን ጨምሮ በርካታ ሰዎችን እያጠቀ ያለው ጉንፋን መሰል በሽታ በቫይረስ አማካኝነት የሚከሰትና ከዚህ ቀደም ከነበሩት ኢንፍሉዌንዛ ቫይረሶች የተለየ እንዳልሆነ ለአህዱ ተናግረዋል። ለቫይረሱ መስፋፋት ምቹ ሁኔታ የተፈጠረው መስከረም ወር ሰዎች በብዛት ከቦታ ቦታ የሚንቀሳቀሱበት በርካታ ተማሪዎች ትምህርት የሚጀምሩበት እንዲሁም ቁጥራቸው የበዛ ተሳታፊዎች የሚታደሙባቸው የአደባባይ በዓላት የሚከወኑበት በመሆኑ ነው ሲሉ ዶክተር መሳይ ተናግረዋል። በተጨማሪም የሰዎች የመከላከል አቅም መቀነስ ቫይረሱ ጉልበት እንዲያገኝና ህመሙ እንዲበረታ አድርጎታል ብለዋል። ብሔራዊ የኢንፍሉዌንዛ ማዕከል ባካሄደው የዳሳ ጥናት አዲስ አይነት ቫይረስ የአለመግባቱን ማረጋገጡን የገለጹት ዋና ዳይሬክተሩ የቫይረሱ ስርጭት እስከ ታህሳስ አጋማሽ ሊዘልቅ እንደሚችል ተናግረዋል። የጤና ሚኒስቴር በቅርቡ ስለ ኢንፍሉዌንዛ እና ሌሎች ጉንፋን መሰል ቫይረስ አማካኝነት የሚከሰቱ በሽታዎች ሰፋ ያሉ መረጃ እንደሚያቀርብ የጠቆሙት ዳይሬክተሩ ህብረተሰቡ የጥንቃቄ እርምጃዎችን እንዲወስድ ሲሉ መክረዋል። ምንጭ አዱ ራዲዮ።